አልደግመውም አላደርግም። እዛን ቀንም ደግሞ ልትረዳኝ ስላልቻልክ ነው እንደዚያ ያደረግኩት። ግን አንተ አይገባኝም ምን ሰው እንደሆንክ ነው እኔ ሊገባኝ አልቻለሁም። ምንት ማትረዳ ሰው ነህ። ግን በቃ የተፈጥሮ ሲሄድ ናም ነገር ሁሉ ምንም ነው ምንም ነው ያልመሰለ ከኖርማል በቃ በትክክል ላወራህ ነው የመጣሁት። ግን እዚህ ጋር ስደርስ አንተ ስትመጣ የሚያንቀጠቅጠኝ ነገር የሚያስፈራኝ ነገር አላውቅም። ለምንድን አላውቅም። እና በቃ እሺ እኔ አፍ በቃ ማለት ምትረዳኝ ሞክር። ሚኪ በእናትህ እንዴት እንደማት እንደምለው አላውቅም፣ ግን በትንሹም ቢሆን ማለት ነው በቃ ምትረዳኝ ሞክር። አውቃለሁ፣ ልትረዳኝ እንዳልቻልክማ አየሁት እኮ። ጭራሽ እንኳን ልትረዳኝ አትችልም። ቆይ ምን አይነት ሰው ነው አንተ? እንዴት ነው ስሜቴ የማይገባ? እንዴት ነው የማትረዳኝ? ያ ምን ስሜት ነው የሚገባኝ? ቆይ ምንድን ነው ያልገባኝ ነገር? ምንድን ነው ግዴታ? ካፌ ቃል ማውጣት አለብኝ? በቃ ነው

ሰላም ሰላም፣ ውድ ነው የተከበራችሁ የሚኪ ፋሚሊዎች ሳሴ ነው። እንዴት ናችሁልኝ? ባላችሁበት ሰላማችሁ ብዝት ብዝዝት ይበል። እና ያለው እግዚአብሔር ይመስገን በጣም ደህና ነኝ፣ በጣም ጥሩ ላይ ነው ያለሁት። ሰሞኑን ከሚኪ ጋር እየተጠፋፋን ነው፣ ግን ትንሽ ጠፋጠፋ እያለብኝ ነው። ያው የስራ ጉዳይ ስለሆነ ረዳዋለሁ። ትንሽ ቢዚ የሚያደርግ ነው ስራው ማለት አንዳንድ እንትኖች ስላሉ ትዕዛዞች ምናምን ስለሚበዙ በዛ ምክንያት ነው ትንሽ ጠፋው እና ዛሬ ግን ጠርቼው ጨቅጭቄው ሳይመችም ቢሆን በቃ ልታገኘኝ ይገባል ናም ብዬ ጨቅጭቄው እና ብዬዋለሁ፣ ጠርቼዋለሁ። ሰፈር ውስጥ ነው ብዙም አራኩኝም፣ እዚሁ አካባቢ ና ብዬዋለሁ። የእሱ ሰፈር ነው። እና ለምንድን የፈለግሹ ካላችሁኝም ቤተሰብ ማለት፣ ባለፈታ ምናልባት ቪዲዮ አይታችሁ ከሆነ የተወሰነ ያክል ለአውራ ሞክሬ ነበር፣ ግን ድፍረት ማግኘት ስላልቻልኩኝ ትቼ ወጥቻለሁ እና አሁንም ቢሆን እሱ ጋር ያለውን ስሜት በቃ እንትን ማለት አልቻልኩኝም። እኔንም ደግሞ ይህን አክል ሊረዳኝ አልቻለም፣ ምንም በቃ ሊረዳኝ አልቻለም እና የውስጤን አውጥቼ በግልጽ ላወራው ነው ዛሬ የወሰንኩትኝ፣ በቃ በትክክል ላወራው ነው ዛሬ መጣሁት እና እና ደግሞ እኔ ከማወራው ነገር ይልቅ ምናልባት ማደርገው ድርጊቶች ገላጭ ናቸው ብዬ አስባለሁ። ማለት እንዲህ እንዲህ እንዲህ ነው ያለኝ ስሜት እንዲህ ነው ብዬ ከምለው ይልቅ በትክክልም ማድርገው ነገር ከማድርገው ነገር እንዲገባው ስለምፈልግ ነው እና የሆነች ጊፍት ይዤለት መጥቻለሁ ማለት በእርግጥ አዲስ አይደለም ግን በጣም የምወደው የፋዘር ስጦታ ነው አባቴም በጣም ነው የምወደው የምር በጣም እና ከቤት ሳልወጣ ይህን ስጦታ ሰጥቶኝ ነበረ ከቤት እንደወጣ ታውቃላችሁ እና በጣም የምወደው ስጦታ ነው በጣም እና ለሚኪ ልሰጠው ነው ዛሬና ምናልባት እንግዲህ ይህን ሰጠው ይገባ ይሆናል። ማለት እንደዚህ ዝም ብሎ አይሰጥም። እንደዚያ ስጦታዎች የተለየ ሰው ለምትሉት ሰው ነው የምትሰጡት፣ እና ከሌላ ሰው አስበልጣችሁ ለምትወዱት ለምታከብሩት ሰው ነው የምትሰጡት፣ እንደዚህ ስጦታ እና ይህን ሰጥቼው የሚረዳኝ ይመስለኛል። እነግረዋለሁም እና በቃ ማለት አላቅም አልቻልኩኝም። ብቻ ከዚህ በላይ እንትን ማለት አልቻልኩም። እና በትክክል የእሱን መልስ እንትን ማለት እፈልጋለሁ፣ እና ነግሬው የሚለኝን ሰማለው እና ቤተሰብ እስከ መጨረሻ አብራችሁ እንቆዩ። እዚሁ አካባቢ ስለሆነ የጠራሁት ይመጣል የሚለኝን እንሰማለን። ይህም ቤት ላይክ፣ ሽር፣ ሰብስክራይብ ማድረግ አይረሳ። እና ቤተሰብ እኔ ከዚህ በላይ እንዴት መግለጽ እንዳለብኝ አላቅም። ማለት በእርግጥ አውቃለሁ። ከዚህ በፊት ፍቅር ላይ ፍዝ ነበርኩኝ። ግን እኔ እንዴት እንደምነግረው እና እንዴት እንደሚረዳኝ ግራ ገብቶኛል። የምር ማለት በጣም ብዙ ምልክቶች ያሳየሁት ነው። ማለት ከአንደበቴ ከሚወጣው ቃል ይልቅ ድርጊቶች እንዲገልጹት ብዬ በጣም በብዙ ነገር ሞክሬ ያለውና። ሊረዳኝ ግን አልቻልም። እንዴት ምን ማድረግ እንዳለብኝም ግራ ገብቶኛል ቤተሰብ። አላቅም እንዴት እንደማስረዳው አላቅም። እኔ ሴት ነኝ እንዲህ አፍ አውጥቼ እንደዚህ ማለት አልችልም። ማለት በቃ በድርጊቶች በሁኔታዎች ነው ሊረዳኝ የሚገባው እንጂ እኔ እንደዚህ ነው በቃ ምናምን። ከብዶኛል ትንሽ እና ግን ምን ማድረግ እንዳለብኝም አላቅም። እና በቃ አንዳንድ ነገሮች ማደርግለት ነገር ሜይቢ እንትን እንዲረዳኝ ካደረገ ያን ነገር እንትላለኝ ሞክራል እሱ ሲመጣ የምፈራው ነገርስ ደግሞ ቤተሰብ፣ ሰላም ሰላሙ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለን ዘሪ ይመስገን፣ እንግዲህ ጠፋውባቸው እፋቅ እንኳን ከነሱ ከኔ ራሱ

ምን ማለት ነው ታዲያ? እህት ያለሽ እህቴ አትበለኝ። አንቺ ምን ማለት ነው? አንቺ ነው። አይ አይደለም፣ ታዲያ

ቢመቻኝ እኮ ስልክ ያነሳልሻለሁ፣ በአግኝሽም ደስ ይለኛል። ግን ያው እንግዲህ ሰልፊ ጊዜ መሰለኝ አለብኝ እና ለእዛ ደግሞ ከቤተሰብ ጋር ይቅርታ ይቅርታ ጠይቅ በደምብ። እኔ ታውቃለህ ማን አለኝ ጓደኛ ከአንተ ወጪ የሚቀርበኝ ማን አለኝ? እኔ ምሬን ነው ምንድን ነው። አይ አቡ፣ ቢያንስ ብትደውይላት እሱ ራሱ ይደርስልሻል። ታውቂያለሽ፣ ደግሞ ባለፈው አውርተንበታል። ላንቺ ላንቺ ያለሽ ስሜት አለ። አይ ግልጽ ስነግሽ ጌታ፣ የምሬ ነው። ሚካኤልን አዳምጪኝ፣ አንቺ የምሬ ነው። አይ ይወድሻል በቃና፣ በዛ ምግዳ አላወራሽም፣ ግን እሱ የበለጠ ጊዜ ብትሰጪው አሪፍ ነው። ለሱ ለኔ ከምሳሌ ወ እኔም ህይወት ፊት ለፊት ወደፊት አለብሽ፣ ወደፊት ምትኖሪ ህይወት አለሽ። ለዛ ደግሞ የሚወድሽ ልጅ አለ እና ለሱ ደሞ ቢያንስ ጊዜ ብሰጪ ከኔ ለቀ ለሱ። እስቲ እኔ አንዴ አንተ ደዛንም ተጠፋ ማለት ነው። ለሱ ጊዜ ተስተውል። እኔን በቃ ነው እንጂ፣ በግዴታ ደሞ ሌላ ነገር አታውራ። እንዴ ማለት ይቅርታ። በቃ ያው እኔ እውነታውን ላውራ ብዬ ነው፣ ያው ግልጹን፣ ያው እንደ ወንድም ልምከራ ብዬ ነው። እንደ ወንድም አትበል። እኔ ማለት ነው እኔ ምን ማረግ አለብኝ ከዚህ በላይ? እንዴት ነው የምትረዳኝ? ቆይ እሺ በቃ እሺ እና እሺ በቃ ላለመነጫ ነጭ እየሞከርኩኝ ነው፣ ግን እያናደርከኝ ነው። ሌላ ሰው ያፈቅርሻል፣ ሌላ ሰው ይወድሻል ምናምን ብለህ ስሜት አትንገረኝ። በቃ እሺ በቃ ተወው። እየነገርኩህ ነው፣ ግን ትረዳኝ አልቻልክም። እሺ አሁን እኔ እኮ በቃ ቆርጪ ምናምን ለነግር ወስኝ የመጣና ልክ እዚህ ጋር ስቆም ከአፌ ቃላቶች ቢጠፉት ነገር አይገባኝም። የምር አይገባኝም ምን እንደሆንኩኝ። ኧረ ቤተሰብ እኔ ምንም ሊገባኝ አልቻለም። የምታወራው ነገር ግራ እየገባኝ ነውና በግልጽ እናንተ የምታውቁት ነገር ካለ ንገሩኝ። የምሬ ነው። የምረኔ ምንም ልረዳሽ አልቻልኩ። አቃል ልትረዳኝ እንዳልቻልክማ አየውክ እኮን፣ ጭራሽ እንኳን ልትረዳኝ አችልም። ቆይ ምን አይሰው ነው? አንተ እንዴት ነው ስሜት የማይገባ እንዴት ነው ማተረዳኝ? የምን ስሜት ነው የሚገባኝ? ቆይ ምንድነው ያልገባኝ ነገር ምንድነው? ግዴታ ካፊ ቃል ማውጣት አለብኝ? በቃ ያምን ቃልም ታውጪ ኪዩ። የምን ሜዲየ ምን ቃል አንቺ ባክሻ ቀል አይ፣ አሁን ግጥ ነው። በቃ እኮ በቃ ነገር ላውራ፣ እንደ ቀል ሳይሆን ቁም ነገር ላውራ፣ በቃ በትክክል ላውራ ነው የመጣውት። ግን እዚህ ጋር አንተ ስትመጣ ነገር ሚያስፈራኝ ነገር አላቀም። ለምን ዱና አላቀምና፣ በቃ እሺ በቃ ግን በትንሹም ቢሆን ማለት ነው በቃ በቃ እሺ፣ ሞክራለ። ምንም ሊገባኝ አልቻለም፣ ግን እስቲ ከዚህ በኋላ ያልጠፋ አብሬሽ ጊዜ ላሳለፍ እስቲ ልረዳሽ፣ ቢያንስ ጊዜ ልስጥሽ እና ልረዳሽ። እሺ፣ በቃ ሞክራለ። አትነጫነጭ እንዴ! ለዚህ ነው ለዚህ ነው። ግን እሺ እንትን ዩኒስ ጊፍት አለችኝ እና... ተይ ተይ ተይ ተይ ተይ! ቀልድ ነው አንቺ። የምሬ ነው። ፕራንክ ነው ፕራንክ አይደለም፣ ሪል ነው። ምን ጊፍት ነው ደግሞ? ሰፈር መተሽ ድረስ ነገር እንደዚህ ሜቢ ትንሽ ነገር ሊሆን ይችላል፣ ግን በጣም ለኔ ትልቅ ነገር ነው። ሚኪና በቃ በጣም ለማከብረው ለምወደው ለማፈቅረው አይነት ሰው ነው መስጠት የምፈልገውና፣ እሺ ስለምትወጂኛ ነገር አሁን ራሱ አላምናትም አልደግሞም። እሺ በቃ አልደግሞም፣ አላደርግም። እዛ ቀንም ደግሞ ልትረዳኝ ስላልቻልክ ነው እንደዛ ያደረኩትኝ። ግን አንተ አይገባህ ምን ሰው እንደሆንክ ነው እኔ ሊገባኝ አልቻለሁም። ማትረዳ ሰው ነው። ግን በቃ ተፈጥሮ ሲሄድ ምናምን ነገር ሁሉ ምንም ምንም ነው ያልመሰለህ፣ ኖርማል ሌላ ነገር ግን ይሁን ምንም ይሁን ግን እኔ ካንቺላ ሳለሁ ስም እንደዛ አይደለም። አልቀው አለ። በቃ እሺ፣ ከሌላ ቦታ ነው እንዴ የምታስመጪ? ተረጋጋ። ምንድነው? ይናከል እንዳታይ እስክል ድረስ ይሄ ቁመት እኮ ነው ችግሩ የሆነብኝ፣ እንድቆይ ያደረገኝ ምንድን ነው ምሬ፣ ነው አሁን ይሄ ሐብል አዎ፣ እና ያንገት ሐብል ለመስጠት ነው። እንደው የአንገት ሐብል እነቱ ብቻ ሳይሆን ማለት የአንገት ሐብል ነው። የአንገት ሐብል ነው። ብዙ የተካበደ ነገር አይደለም፣ ግን ገዝቼ አይደለም። እስኪ በጣም አኮ እንደምወደው ታውቃለህ። ማለት አባቴን በጣም እንደምወደው ታውቃለህ፣ እና የአባ ጊፍት ነው። ከቤት ሳልወጣ በፊት ምን ያው የነገርኩህ ነው። እንኪ ማለት አላቅም። በጣም ነበር ከሱ በኋላ እኮ እሺ ቆይ፣ ምነግርህ ነገር አለ። ስሜታዊ ሆነሽ እኮ ነገር አለ። ቤተሰብም እንዲያቅም ፈልገው ነገር አለ ማለት አንቺ ምሬ ነው ላልቆ ነው አታውቆ የነገርኩህ። አንቺ ምክያ እያለቀስኩ አይደል? ይሄኔ ላንቺ ዋጋ ካለው ምን ያደርግልኛል? ለኔ በቃ እንደ አባቴ ስለማይክ ነው ስለምትንከባከበኝ፣ ስለምትወደኝ ለኔ ሪስፔክት ስላለህና በቃ እንዴት እንደምነግር ስለጨነቀኝ፣ እንትረዳኝ ስለፈለኩ ነው በቃ። ቆይ አንቺ ለኔ ያለሽ ስሜት ምንድነው? ቆይ ኪዩ አሁን እያለቀሽ ምን ነው ያለኝ? ለኔ ያለሽ ስሜት ምንድነው? ንገሪኝ። ሚኪ ሚኪ ሚኪ ምን አላለም? ኪዩ ግርጹ ንገሪኝ፣ ለኔ ያለሽ ስሜት ምንድነው

ለምን ደምታው አልቀው ኪዩ? አይደለም ሚኪ ሁለተኛ አጠገብ እንዳትደርሺ ያለ አንቺ። ቆይ ምን ሆነሃል? እየገባሽ ነው እንደ ያለሽው ምንድን ነው ሴቶኝ ስሜቴን ስለገለጽኩ ስሜታው አይደለም ሌላ ቦት ሁለተኛ ማነው አጠገቤ እንዳትደርሺ፣ ቤተሰብ ፊት ለፊት አልፈልግም ጭራሽ ሚኪ

አንቺ ቆይ ለምንድን ነው ማለት ነው ማትረጅ? በቃ ያለው ማለት ነው። አንቺ ምን አይነት ነገር ነው የምታወሪው ኪዩ? በስተክላው ሲጀመር ማለት ነው ከዚህ በኋላ ጠገብ እንደደርሽ ማለት ነው። ከውስጥሽ ያለውን ስሜ ማለት ነው አውጪ። እኔ ያው ቤተሰብ ፊት ለፊት ነው የምናገረው። ሁለተኛ ማለት ነው ሁለተኛ ዳግም ማለት ነው ፊቴ እንዳላሽ

እስኪ በፈጣሪ ስም ምለህ አረጋገኛ ቀርበክ እንደማትርቀኝ፣ እንደማትርቀኝ፣ እንደምታዘልቀኝ፣ ሳምንህ እንደማትክዳኝ፣ እንደማትክደኝ፣ መቼም እንደማትጎዳኝ አይነ ሰበብ ላትዛበዛብኝ፣ ምክንያት ላትደረድሪ እንግ ማሻካሊሁነ ከኔ ጋራ ልትኖር ቃልህ የማይለወት ከሆነ ነው በለኛ። እስኪ በፈጣሪ ስም ምለህ አረጋገኛ ቀርበክ እንደማትርቀኝ እንደማትርቀኝ እንደምታዘልቀኝ ሳምንህ እንደማትክዳኝ እንደማትክደኝ መቼም እንደማትጉደኝ